ነው ምናቀ ከጌ ያለለቃቅስስለ ሃይማኖት ሳይሆን ልንገር ችሎ ዛሬ አንድ ሰው እኮ ጴንጤ መሆን ይችላል፣ ኦርቶዶክስ ሆን ይችላል፣ ሙስሊም መሆን ይችላል። እኛ ያግባ ነው ገባሻ። በሶሻል ሚዲያ ግን ለምድ ነው መጥተ የሚቀይሩት? ሚጠመቅ ሰው አለ ወይ? ሙስሊም የሚሆን ሰው አለ ወይ? ድሞ ትል የለም ወይ? በመስጊድ ትሄዳለህ የሚሆኑ አይቻለው። እዛው አንድ ሳምንት ተቀብለው ዛሬ ተቀብለው በሳምንቱ ጥለው የጠፉን አቃለው ሙስሊም ሆንን ብለው መቀለጅ አደረጉት ሃይማኖቱን። ሃይማኖት ስትቀይር ራስን ችለ አንብበ ተረድተ እውቀት ኑሮ አመዛዝነህ ነው። እዚህ ጋር በሆይ ሆይ መጠቀ ትቀይርና ከዛ የነበርክበትን ሃይማኖት ትሳደባለህ። ዋይ ለምንድን ነው እኮ መቀየሩ? ችግር የለውም ግን፣ እዚጋ መጥቶ ለምንድነው የነበሩበትን ሃይማኖት የሚያንቋሽሹት? እሱ ደግሞ ሲያስፈራራጭ ሲያስፈራራ ጭራሽ እኮ ምንድን ያለው እናንተ መታችሁ ትክክለኛ መልስ ካልሰጣችሁ በዚህ ነው መቀጥለው። እሱ መጣ፣ እሱ ሄደ፣ ምን ይቀንስብናል የሚጨምርልን የሚቀንስልን ነገር እንደውም፣ ተገላገልን። እንደው ውሰዱልን። እንደውም አይ ልንገራችሁ፣ ሙስሊሞች እንዳታሽቃብጡ፣ ኦርቶዶክሶች እንዳታሽቃብጡ፣ ጴንጤዎች እንዳታሽቃብጡ። የፈለገበት ይግባ፣ ተውት፣ ምንም አትናገሩት። ማርያም፣ አያገባችን ከፈለገ ለራሱ የሚል ሃይማኖት ነገር ይዞ አያገባንም። እኛም ተውት፣ ብቻ የራሱ ጉዳይ፣ ብቻ አታሽቃብጡት። ፍቅር ዝምም የያዘው ይግባበት እዛው፣ እኛ ምን አገባን? ግን እኔ አሁንም ቅድምም መልእክት ያስተላለፍኩት ለሃይማኖት አባቶች ለዚህ ሰው ምንም አይነት መልስ መስጠት የለም። ቤታችሁን ከፍታችሁ ነጠላ ለብሳችሁ መስቀል ይዛችሁ እሱን የምታስረዱበት ምንም ምክንያት የለም። ለአንድ አውቋበድ አቴንሽን ፈላጊ ገንዘብ ሰብሳቢ ለሆነ ሰው ኦርቶዶክስ የምታስረዳው ምንም ነገር የለም። ሲገባ ብቻ ነው ኦርቶዶክስ የምትሆነው። ስትጠራ ብቻ ነው ኦርቶዶክስ የምትሆነው። የእመቤታችን የቅድስት ድንግል ማርያም ፍቅሯ በረከቷ ውስጥ ሲገባ ነው ኦርቶዶክስ የምትሆነው ያ ያልገባው ጥሎ የሄደ ይሄድ። ወጥተ ይሄ ነው ብለን ለክርክር ክርስትና እምነት ኦርቶዶክስ ለክርክር የምትቀርባ እምነት አይደለችም። የገባው ይመን፣ ያልገባው እንግዲህ ሲገባው አንብቦ ሲረዳው ወደ ጥፋት መንገድ እየሄደ እንደሆነ ሲገባው ከእመቤታችን ቅድስት ድንግል ማርያም ፍቅርና በረከት ወጥቶ ሕይወት ከደላው ይሄድ። ግን ካለሷ ፍቅርና በረከት ረድኤት ሕይወቴ ባዶ ነው ካለ ይመለሳል። ያኔ ሲመለስ እኔ እግዚአብሔርን ማርያምን በቀን ውስጥ ስንቴ ማርያምን ካላነሳው ህይወቴ ባዶ ነው የሚመስለኝ። ያለ ማርያም ህይወት የለም። ያለ ቅድስት ድንግል ማርያም ህይወቴ ባዶ ነች። በቃ የማን ኦርቶዶክስ ተዋህዶ የማርያም ስም የማይጠራበት የመቤቴ ስዕል የሌለበት የማርያም ስም ያልጠራ ኦርቶዶክስ፣ አንገቱ ላይ ማተብ ያላሰረ ኦርቶዶክስ ምንም አሩን ነው። ህይወቴን ለሰከንድ ላስበው አልችልም ማርያምን የምሬ ነው ያለ እሷ ፍቅርና በረከት የሷን ስም ሳልጠራ የምውልበት ቀን ያመኛል። አልችልም፣ በቃ አልችልም። ያኔ እሱ ይሄን ክጄ ሄድኩ ቀን በቃ ሄድኩ ነው። ግን ያንን ይሄንን ቤት ጥዬ ሄጄ ሳይገባኝ ሄጄ ሲገባኝ ግን መመለስ ይችላሉ። አሁን ይሄ አልገባውም እኮ በቃ ገንዘብ ላይ ያንዱን ሰው ስም እንደ ማጥፋት ቀላል መስሎታል። አይደለም አሁን መቤቴን እናትና ልጇን እያለ እየጠራበት ያለው ምላሱ ታያለህ፣ ለረጅም ጊዜ ከምላሱ ላይ አይጠፋም አይጠፋም። የምሬ ነው አይጠፋም። አሁን እነሱ ጋምሮ አለ ኢየሱስ ጌታ ነው እያለ እናትና ልጁን ይጠራል። ምክንያቱም አለ ገና አፉ ላይ ያለ ያ ነገር። አሁን ሆይ ሆይ ነው እንደዚህ ያደረገው። ተመልሰህ ትመጣለህ፣ ትረስሚ ሚ ተመልሰህ ትመጣለህ። የእመቤታችን ፍቅርና ጣዕም አይጠፋም አይጠፋም። በቀላሉ የሚጠፋ ነገር አይደለም። ስለዚህ ትመለሳለ። ለጊዜው ግን ገብቶ እስክትመለስ ድረስ ማንኛውም የኦርቶዶክስ ተዋህዶም ይሁን የሃይማኖት አባቶች መልስ እንዳሰጡት ገብቶት ይመለስ። ራሷ እመቤቴ ጎትታ ትመልሰዋለች። ያኔ እንቀበልሃለን። የሆነው መልስ አንቀበልም። ቄሶች አይደለንም። ይሄእንትን አደለን። አስረዱኝ እንደዚህ ነው እንደዛ ነው እያለ አፉን የበላው ነገር እሷ ታስተካክሏለች። ችግር የለም። አሁን ቶ እንደፈለገ ሆን ይዝ ለልሂዶ ሙስሊሙኑ አይቶታል፣ ተመለሰ። ጴንጤ አለው ብሎ ሄደ፣ ተመለሰ። እንደ ጦስ ዶሮ አሽከርክሮ አሽከርክሮ የት እንደሚመልሰው እናየዋለን። ችግር የለውም። ሪኮ እ የተኩት መች ሳችው በቃኝ ስራ በቃ ተውኩት በቃኝ ያለ ሰው ደግሞ በቃቃኛ። ችግር ወደው እንደዚህ አያደርግም እና አንዳንድ ጊዜ ያሳዝነኛል ኮ እናቴቱ ማለት የሰው ልጅ እንደዚህ አይነት የሆነ የሆነ ችግር ይኖረዋል ምናምን እንጂ በሁለት ሶስት አስራ ሁለት አስራ ሶስት ጊዜ ሃይማኖቱ አይቀየርም። ብሄሩን ተውታል፣ ጨማቆታል እያንዳ ኧረ ስሙኝ፣ ታወግን ስሙኝ፣ ከእግዚአብሔር የተላኩ መልክተኛ ነኝ የሆነ ቪዲዮ ደግሞ ቅድም ይላኩልን፣ አላየኩም። ቴዲ አፍሮ ከእግዚአብሔር እኔና ቴዲ አፍሮ ከእግዚአብሔር የተላክን መልእክተኞች ነን እኮ አለ እኮ ጭራሽ። ሰምተኮ አለ ወይ ደብተራ ወይ ደና የሆነ ነገር ላክ። ወይ ድማ እንትንህን ፍላወርን እዛ ጓሮን ትገረው ቤታ። ኦኬ ወይት ጋይስ ከዛ ስላቸዋል ወገን፣ ተውት። ከፈለገ እንደፈለገ ሄድ። ብቻ ግን መጀመሪያ ገባ ማረገ ደብተር የሚባሉ ጊፍት እየሰጠህ እኮ ነው። አንድ አንዱ ኩኝ